ውድ ተመልካች አድማጮቻችን እንደምን ከርማችኋል። በዛሬው ኳስ አለም ፕሮግራም ቀደም ብሎ ለፈረንሳይ ብሔራዊ ቡድንና በክለብም ደረጃ በመጨረሻም ለጣሊያኑ ጁቬንቱስ በአማካይ ቦታ ጨወት የነበረው የፖል ፖግባን አጭር የግር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለጣሊያን ብሔራዊ ቡድንና ጁቬንቱስ በአማካይ ቦታ ጨወት የነበረው ፖል ፖግባ ማን ነው? በሙሉ ስሙ ፖል ላቤሊ ፖግባ ተብሎ የሚጠራው በመጨረሻም ለጣሊያን ብሔራዊ ቡድንና በጁቬንቱስ በአማካይ ስፍራ ይጫወት የነበረው የተወለደው ዩሮፒያን አቆጣጠር ማርች 15 ቀን 1993 ነው። ፖግባ የተወለደው ላጊንግ ሱር ማርኔ በተባለ የፈረንሳይ ከተማ ውስጥ ሲሆን የአባቱ አንቶኒና የእናቱ ዩማሪ ባዘር የሚመዘዘው ከአፍሪካዊቷ ጊኒ ነው። ፖግባ መንታ የሆኑ የሁለት ታላላቅ ወንድሞች ሲኖሩት በስማቸውም ፍሎሪንቲንግ ፖግባና ማቲያስ ፖግባ ይባላሉ። ሁለቱም የተወለዱት በጊኒ ሲሆን በስራቸውም ኳስ ተጫዋቾች ነው። ለተለያዩ ክለቦችና ለጊኒ ብሔራዊ ቡድን ተጫውተዋል። ፖግባ በክለብ ደረጃ የተመቸው ዕድል ባያጋጠመውም ልጅ እያለ ግን የአርሰናል ደጋፊ ነበር። ፖግባ የእግር ኳስ ሕይወቱን የጀመረው ገና በስድስት ዓመቱ ሲሆን ዩኤንሲ ሮሰን ኢምብሬን የተባለ የሰፈሩ ክለብ ነበር። በዚህም ክለብ ውስጥ የኳስ ቁጥጥሩን አጠቃላይ፣ ኳስ የግል ጥበብና በራስ ላይ የመተማመን አቅምን ያዳበረበት ወቅት እንደነበር ይነገራል። ለዚህም የእግር ኳስ ብቃቱ የወላጆች አስተዋጽኦ ከፍተኛ እንደነበርና በተለይም የእናቱ ድርሻ የሚጠቀስ ነበር። በመቀጠልም በዩኤስ ቱርኒስና እንዲሁም ሊሃርቬ ክለቦች ተዘዋውሮ የተጫወተ ሲሆን በኋላም የኳስ ብቃቱ በእንግሊዙ ማንቸስተር ዩናይትድ ክለብ አይን ውስጥ በመውደቁ የወጣቶቹን አካዳሚ በ2009 ዓ ም በ16 ዓመቱ ተጠላጠለ። በማንቸስተር ዩናይትድ ዋናው ቡድን ውስጥም በመጫወት ላይ ያለ እምብዛም የመውጫት እድልን ባለማግኘቱ በ2012 የጣሊያኑ ክለብ ጁቬንቱስ በነፃ ዝውውር እንዲቀላቀል ተደረገ። በጁቬንቱስም በአጭር ጊዜ ውስጥ ከቡድን አጋሮቹ ጋር ተዋህዶ ክለቡን አራት ተከታታይ ሴሬ ዋንጫዎችን፣ ሁለት የኮፓ ኢጣሊያ ዋንጫዎችን እና ሁለት የሱፐር ኮፓ ኢጣሊያ ዋንጫዎችን እንዲያነሳ ከፍተኛ ሚና ተጫውቷል። ፖግባ በጣሊያን በነበረበት ጊዜ ችሎታው በዓለም ላይ በጣም ተስፋ ሰጪ ወጣት ተጫዋቾች መካከል ከመመደቡ በዘለለ በ2013 የወርቃማ ውልድ ሽልማትን እና በ2014 ደግሞ ብራቮ የተባለውን ሽልማት አግኝቷል። ፖግባ በጁቬንቱስ ያሳየው ብቃት በ2016 ወደ ማንቸስተር ዩናይትድ እንዲመለስ ያደረገው ሲሆን በወቅቱም የዓለም ሪካርድ በሆነ የዝውውር ዋጋ 105 ሚሊዮን ዩሮ የተመዘገበው ሆኖ ክፍያውም ለአንድ እንግሊዝ ክለብ እስከ 2021 ከፍተኛው ዋጋ ሆኖ ነበር። የፖግባ ክለብ ታሪክ ምን ይመስላል? ፖግባ የእግር ኳስ ህይወቱ የጀመረው በስድስት ዓመቱ ከትውልድ ከተማው በስተደቡብ ጥቂት ኪሎሜትሮችን ርቃ በምትገኘው የዌስ ሮይስን ኢን ብሬደን በሚገባል ክለብ ነበር። በክለቡም ሰባት ዓመታት ከቆየ በኋላ የዌስ ቶርሲንን ክለብ ዞሮ፣ በዚያም የክለቡ ከ13 ዓመት በታች ቡድን ውስጥ ካፒቴን ሆኖ እስከ ማገልገልም ቢደርስ የቆየው ግን ለአንድ ዓመት ብቻ ነበር። በቀጣዩ ዓመት ፕሮፌሽናል ክለብ ወደሆነው ሊሄርቬ ዞረ። በአዲሱ ክለብ ውስጥም ፖግባ በሁለተኛ ውድድር ዘመን የ16 ዓመት በታች ቡድንን በካፒቴንነት የመምራት እድል ያጋጠመው ሲሆን በዛም ወቅት ነበር ለሀገሩ ፈረንሳይ ወጣት ብሔራዊ ቡድን ውስጥ መታወቅ የጀመረው። ጁላይ 31 ቀን 2009 ፖግባ በእንግሊዝ ወደሚገኘው ማንቸስተር ዩናይትድ የወጣቶች አካዳሚ ለመቀላቀል ሊሃርቪን ለቆ እንደሚሄድ አሳወቀ። ይህ ስምነትም ቀደም ብሎ 2006 ከእሱ ጋር ብቻ ሳይሆን ማንቸስተር ዩናይትድ ከወላጆች ጋር መስማማቱን ይፋ አደረገ። ይህንንም ተከትሎ የሊሃርቬ ክለብ ጉዳዩን በድብቅ መካሄዱ አስቀጥሎት ክለቡ ማንቸስተር ዩናይትድ እና የፖግባ ቤተሰብን በመተቸት በደረገጹ ላይ ይፎ መግለጫ ወጥቶ በተጨማሪም ጉዳዩን አስመልክቶ ለፊፋም ክስ ለማቅረብ ፍላጎት እንዳለ እንዳለው አስታውቆ ነበር። በመጨረሻም ከብዙ ክርክር በኋላ በጁን 18 2010 የሊሃርቬ ባለስልጣናት ክለቡ ፖግባን ለማዘዋወር ከማንቸስተር ዩናይትድ ጋር ስምነት ላይ መድረሳቸውን አስታወቁ። ፖግባ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር በኦክቶበር 7 2009 አጠናቅቆ የመጀመሪያ ጨዋታውን ለክለቡ ከ18 ዓመት በታች ቡድን በኦክቶበር 10 ቀን ከኩዌሬጋ አሌክሳንድራ ጋር ተጫውቶ ቡድኑ ሁለት ለአንድ ሽንፈትን አስተናገደ። ፖግባ የመጀመሪያውን የ2009/10 የውድድር ዘመን ከ18 ዓመት በታች ቡድን ውስጥ 21 ጨዋታዎችን ተጫውቶ 7 ጎሎችን በማስቆጠር ሲያጠናቀቅ ቡድኑም ከምድቡ አንደኛ ሆኖ አጠናቀቀ። በፌብሩዋሪ 19 2011 ፖግባ በአሰልጣኝ ስራ አሌክስ ፈርጉሰን ለሪዘርቭ ቡድን ከመረጡት አራት ተጫዋቾች ውስጥ አንዱ በመሆን ማንቸስተር ዩናይትድ ለኤፍ ኤ ካፕ በአምስተኛው ዙር ከክራውሊ ታውን ጋር ባደረገው ጨዋታ ተመረጠ። ባለፈው 2011 12 የውድድር ዘመን ፖግባ በሪዘርቭ ቡድን ውስጥ የመጀመሪያ ጨዋታውን በኦገስት 15 2011 ከአርሰናል ጋር በደረገ ጨዋታ ተሰልፎ ተጫወተ። በቀጣይም በኦገስት 25 ቡድኑ ከስዋንሲ ሲቲ ጋር ባደረገ ሁለተኛ ሊግ ዙር ጨዋታ 6 ለ 0 በሆነ ውጤት ሲያሸንፉ ፖግባም ሁለተኛውን ጎል አስቆጠረ። በቀጣይ ፖግባ በዋናው ቡድን ውስጥ ተካቶ ከስቶክ ሲቲ ጋር በጃንዋሪ 31 ቀን 2012 የመጀመሪያ ጨዋታውን አደረገ። ጁላይ 3 ቀን 2012 የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን ፖግባ ቀደም ብሎ ማንቸስተር ዩናይትድን ሳያሳውቅ የጣሊያን ጁቬንቱስ ጋር አዲስ ኮንትራት መፈራረሙ በይፋ ተናገረ ይህም ድርጊት ተገቢ እንዳልሆነና በጁቬንቱስና ና ፖግባ ድርጊት ማዘናቸውን ገለጹ ይሁን እንጂ ጁቬንቱስ በጁላይ 27 ፖግባ የጤንነት ምርመራ የጀመረ መሆኑን አሳውቆ በኦገስት 3 ደግሞ ምርመራውን ጨርሶ የአራት ዓመት ኮንትራት መፈረሙን በድረገጻቸው ይፋ አሳወቁ ፖግባ በኦገስት 1 በጄኔቫ ቡድን ውስጥ ከቤኔፊካ ጋር ባደረገው የደረጅነት ጨዋታ የመጀመሪያ ጨዋታውን በ78ኛ ደቂቃ ተቀይሮ ገብቶ ተጫወተ። በመቀጠልም የመጀመሪያው የሴሪያ ጨዋታውን ከቺቮ ጋር በሴፕቴምበር 22 ቀን 2012 በመጀመሪያው ረድፍ ተሰልፎ ሙሉ 90 ደቂቃዎችን ተጫውቷል። በኦክቶበር 2 ፖግባ በአውሮፓ ቻምፒዮንስ ሊግ ለቡድኑ የመጀመሪያ ጨዋታውን ከሸክታር ዶኔትስክ ጋር ባደረገ ጨዋታ አድርጎ በውጤቱም አንድ ለአንድ ተለያዩ። በቀጣይም ፖግባ ቡድኑ ከናፖሊ ጋር በኦክቶበር 20 ቀን ባደረገው ጨዋታ ቡድኑ 2 ለ0 በሆነ ውጤት ሲያሸንፍ እሱም የመጀመሪያ ጎሉን ለክለቡ አስቆጠረ። ፖግባ እስከ 201516 የውድድር ዘመን ለጁቬንቱስ ወሳኝ ተጫዋች መሆኑን አስመስክሮና በቆይተውም 124 ጊዜ ተጫውቶ 28 ጎሎችን ካስቆጠረ በኋላ ወደ ቀድሞ ክለቡ ማንቸስተር ዩናይትድ በኦገስት 2016 መጀመሪያ ላይ ተመለሰ። ኦገስት 8 ቀን 2016 ፖግባ ወደ ቀድሞ ክለቡ ማንቸስተር ዩናይትድ በአምስት ዓመት ኮንትራክት በከፍተኛ እግር ኳስ ዝውውር ክፍያ በሆነው በ105 ሚሊዮን ዩሮ መዘዋወሩ ይፋ ተደረገ። ይህም ክፍያ ቀደም ብሎ በገረዝ ቤል ላይ ተደርጎ የነበረውን ሪካርድ የሰበረ ነበር። ፖግባ ከተመለሰ በኋላ የመጀመሪያ ጨዋታውን በኦገስት 19 ክለቡ በፕሪሜር ሊግ ሰውዘምፕተኑ 20 ሲያሸንፍ ተሰልፎ ተጫወተ። የመጀመሪያ ፕሪሜር ሊግ ጎሉንም በሴፕቴምበር 24 ቀን ቡድኑ በሜዳው ለሴር ሲቲ ናራላንድ ሲያሸንፍ በግንባሩ ገሽቶ አስቆጥሯል። ፖግባ ከ2016 እስከ 2022 በማንቸስተር ዩናይትድ ቤት በርካታ ጨዋታዎችን በመጫወት ለቡድኑ ከፍተኛ አገልጋሎትን በማበረከትና በቆይተውም 226 ጊዜ ተጫውቶ 29 ጎሎችን አስቆጥሮና 48 ለጎል የሚሆኑ ሌሎችን አመሻሽቶ አቀብሏል። በመጨረሻም ኮንትራቱ በማለቁ ወደ ቀድሞ ክለቡ ጁቬንቱስ መመለሱና ለአራት ዓመት ኮንትራት መፈራረሙ በጁላይ 17 2022 ይፋ ተደረገ። ይሁን እንጂ ፖግባ በሁለተኛው ዙር የጁቬንቱስ ቤት ኮንትራቱ እምብዛም ሳይመቸው በርካታ ጉዳዮችን በማስተናገዱ ከ2022 እስከ 2024 ለክለቡ ያደረገው ስምንት ጨዋታዎች ብቻ ነበር። በመካከሉም በሴፕቴምበር 11 2023 ፖግባ አበረታች መድኃኒት ወስዷል በሚል ጥርጣሬ በመከሰሱና ምርመራም ተካሂዶ በመረጋገጡ አራት ዓመት እገዳ ተጣለበት። በቀጣይም ፖግባ እገዳውን አስመልክቶ ለይግባኝ ፍርድ ቤት አቤት በማለቱ ፍርድ ቤቱም ድርጊቱን የፈጸመው ሆን ብሎ ባለመሆኑ እገዳውን ወደ 18 ወራት ዝቅ እንዲልለት አደረገለት። በአሁኑ ወቅት ፖግባ እገዳው በማርች 11 2025 ተጨረሰ በመሆኑ ቀድሞ ከጁቬንቱስ ጋር የነበረው ኮንትራት በኖቬምበር 2024 ከክለቡ ጋር በስምምነት ስላቋረጠ በቅርብ ቀን በአዲስ ክለብ የምናየው ይሆናል። ፖግባ ከክለቡ አገልግሎት በተጨማሪ ከ2008 እስከ 2022 ድረስ ለፈረንሳይ ብሔራዊ ቡድን ለ16፣ 17፣ 18፣ 19 ና 20 ዓመት በታች ለዋናው ቡድን ሁነኛ አስተዋጽኦ በማድረግ በሁሉም ዕድሜ እርከኖች 149 ጊዜ ተጫውቶ 23 ጎሎችን በስሙ አስመዝግቧል። በተጨማሪም 11 ለጎል የሚሆኑ ኳሶችን አመሻሽቶ ለጓደኞቹ አቀብሏል። ፖግባ በርካታ ስኬቶችን በግሉ ተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። የ2010 ከ17 ዓመት በታች የአውሮፓ ዋንጫ የውድድሩ ኮከብ ተጫዋች ነበር። የ2012 ከ19 ዓመት በታች የአውሮፓ ዋንጫ የውድድሩ ኮከብ ተጫዋችም ነበር። የ2013 ከ20 ዓመት በታች የፊፋ የዓለም ወርቃ መሆን ዋንጫ ኳስ ተሸላሚ ነበር። 2014 የፊፋ የዓለም ዋንጫ ኮከብ ወጣት ተጫዋችም ሆኖ ተመርጧል። ውድ ተመልካች አድማጮቻችን የታዋቂውን ለፈረንሳይ ብሔራዊ ቡድንና ለጣሊያኑ ጁቬንቱስ በአማካይ ቦታ ይጫወት የነበረው የፖል ፖግባ አጭር ኳስ ታሪክ ሲዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቀን፣ ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ስብስክራይብ እንድታደርጉ በአክብሮት እየጠየቀን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼርና ኮሜንት በማድረግ እንደ ሁል ጊዜው ለዝግጅቶቻችን ድጋፋችሁ እንዲለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት